ብዙ ነገር እያሉ ነበር እና ለሄድ ሳይሆን አንተ እንድትታረቀኝ የፈጠርኩት ሲስተም ነበር። በቃ ሴቶች ምን ከባድ ናቸው፣ ግን አንዳንድ ሰዎች ማለት ነው። ዝም ብለው ሰዎች ሀይሚና ብሩኬ ሀይሚ የብሩኬ ንግስት፣ የእኔ ፍቅር፣ የእኔ ጫዎች ማለት ነውና መተውልናል ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለውላችሁ እግዚአብሔር መስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደና ነኝ፣ እግዚአብሔር ምስገን። ያው ትናንት አልተመቸኝም፣ ቤት በጣም ትልቅ ፕሮግራም ነበረ፣ ሰርፕራይዝ ነበረ እና ያም ቪዲዮ ለማየት አልቻልኩም። ግን ከእሷ ቤት ስንደረደር የሆነ ቢኒ ቤት አየው እነ ብሩክ እና ሀይሚን ማለት ነውና፣ በመጀመሪያ ችግራችሁን ፈታችሁ፣ ነገሮችን ተግባብታችሁ ስለመጣችሁ በጣም ደስ ብሎናል፣ የእውነት ለመናገር ማለት ነው። ለምን እናንተ ስጠፉ በጣም ብዙ የሚወዳችሁ የሚያከብሯችሁ ሰዎች እንዳላችሁ ተቃላችሁ። ስለ እናንት የሚጨነቅ በዛንም ያልክ ደግሞ የተለያየ አይነት ስም የሚሰጠው ሰዎች አሉና፣ ምንድን ነው ወረኞቹ ያወራሉ የተግባር ሰዎቹ ደግሞ ይቀጥላሉ ትላላችሁ እና ያው ብሩኬ ሊደባብስ ምናምን ፈልጎ ነበረ። እና ሀይሚ ምን ትደባብሳለህ ግልጹን ተናገር እንጂ ተጣልተናል አለችና ማለት ነው። ያው በቃ ብሩክ ለመሸፋፈን ምናምን ፈልጎ ነበረ ማለት ነው። ያው ሰሞኑን ቪዲዮ የለቀቅንም አይደለም ያው እየለቀቅን ያን የለበት ምክንያት ደግሞ ሀይሜን በቃ አልተመቻትም። ስራ ነው የሆነ ቦታ ሄዳ ምናምን አለ እኔም ደግሞ እንደምታውቁኝ ምናምን አለ ና ሀይሜን ዛሬ የሆነ ኩልሹልኩልኩምኩም የማለት ነገር እንትን ብላለች ና ብዙ ጊዜ እንትን አሁን አሁን ላይ ብሩኬ ሀይሜን እንደ በፊቱ አያስወራትም። ለምን እንደሆን አላቅመና እንደዛ ሲሆን የጠላት ወይ ቦታ የቀነሰባት ምናምን ይመስለኝ ነበር እና ያው እንዳይደክ ማታስቦ ነው እና ከዛ ምን ትዋሻለክ፣ እውነቱን ንንገራቸው እንጂ ስለ እኛ በጣም የሚያስቡ የሚጨነቁ ቤተሰቦች አሉን። እና ተጣልተን ነበረ ከዛ አለች። ተጣልተው ነበረ፣ ባለፈው አይታችኋል። ተጣልተው ይብን እንኳን ቡታጅራ ልትሄድ ነበረ። ከዛ ያው ተቃላጅ ሴቶች ባይዘዊ የወንዶችን ቦታ እናያለን። ማ ልባቸውን በደንብ ነው አርገተን የምናጠነው ማለት ነው። እና ሀይሚ የብሩክን ልብ ስለምታውቀው በቃ ግዴታ ኢትዮጵያ ሆና አያወራትም፣ በስልክም አያታቸዋል፣ ቻት እያደረጉ አይደለም፣ እያወሩ አይደለም። በቃ በጣም ስለደበራት ግዴታ ያላት መፍትሄ ምንድን ነው ማድረግ ያለባት? በቃ ሻንጧን ዝግት ታደርገች እና ሙሉ ታደርገች እና ቡታጅራ ሊሄድ ነው አለች። ለምን ቡታጅራ ሄዳለሁ ካለች እርግጠኛ ኦልሬዲ ያናግራታል እንደሚያናግራት ታውቃለች ማለት ነው እና ያው ይህን ምክንያት የተጠቀምኩት አንተ እንድታናግረኝ ከአንተ ጋር መታረቂያ ነው እንጂ የእውነት እኔ አንተን ጥዬ ወዴት እሄዳለሁ? አንተን ጥዬ፣ ንጉሴን ጥዬ፣ ሞክሬን ጥዬ ወዴት እሸሻለሁ? ምንስ መሄጃ አለኝ? ግን እንደሆነም ተሳክቶልኛል። አለ አይ ሴቶች አለ ብሩኪ። አይ ሴቶች አይ ሴቶች አይ ሴቶች ልባችሁን እኮ ማግኘት እኛ ኮ ሴቶች አይምሯችን፣ ሴት ልጅ ብሩኬ ላለ ምክንያት ሴት ልጅ ብልህ ናት። በቃ በጣም ብልህ ናት። በጣም በጣም ስማርት ናት። ወንድ ልጅ ሚያስ ትችላለች። የወንድ ልጅ ደካማ ጎን ታቃለች። የወንድ ልጅ ቦታውን ሲስተሙን ታቃለች ማለት አይሚያውን ልብህን በቃ አውቃለች ማለት ነው። እና እኔ ራሱ በጣም ስወቅሳት ነበረ ባለፈው፣ ለምንድን ነው የሆነ ነገር ሲበላሽ መሸሽን የምመርጩ መሄድን የምመርጩ ምናምን ብያ ነበረ እና ሴት ልጅ ልብህን በደንብ ነው የምታውቀው ማለት ነውእና ሳምንት ግዴተ አንተ በርግጽ አናደሃለች ስላናደደች ትንሽ ነገሮችን እስከምረሳ አልበርደለክ ስላለ እሷ ደግሞ እንዴ ከፍቅሬን ይህን ያህል ርቄ ሳያወራኝ አይደለም ሳያወራኝ ለሴኮንድ ድምፁን ሳልሰማ መዋል አልችልም ንጉሴን ብላልክ በቃ ግዴታ ሻንጧን ማዘጋጀት ማዘጋጀትን ያለባት አዘጋጅታ ኮበለለች ልካ ከዛ በቃ እኔ እኔ እኮ መጀመሪያ ማወቀን መሄድ ከፈለገች ጸጥ ብላ አትሄድም። እንዲ ሻንጧን አዘጋጅታ ሊሄድ ነው ቻው በለኝ ያለችው ነገር እያልኩ ነበረ ማለት ነው እና ለዛ ነው እንድትታረቀኝ ነው እንጂ እኔ አንተን ጥዬ ለመሄድም አስቤም አለሜም አላቅም ማለች ሲቀጥል፣ ዛሬ ደስ ይላል በቃ አወራራቸው ምናምን ደስ ይላል ንትልቅ ሰው አርግቼ ነበረ ሳያቸው የነበሩም ሲመርቁን ነበረ በጣም በጣም በጣም በጣም። እና ኮሜንት ሌለዛው ሀይሚ የምትወደው ምርቃት የሰው ፊት አያሳየሽ፣ የምትፈልጊው ደረጃ ድረሺ። በቃ ደስ የሚል ምርቃት ነው፣ የምትፈልጉት ቦታ ሆኖ ከምንም በላይ ደግሞ ያሰባችሁ ይሙላላችሁ የሚላችሁ ምርቃት። ደስ አይለኝ አትጪ። የእውነት ትልቅ ምርቃት ነው እኮ አትጪ አትሽ የሶፊት አትቁሚ በቃ የሶፊት አያሳይሽ። የእውነት ለመናገር ማለት ነውና በጣም ትልቅ መረቃ ነውና፣ በቃ እንደዚህ ስመረቅ ደስ ይለኛል አለችና፣ ሁላችንም ስንመረቅ ደስ ይለኝ። ዛሬ በቃ አሮጊትን የመሰሉኝ ብሩክና ሀይሚ ማለት ነው ሲመራረቁብን ማለት ነውና በጣም ደስ ብሎኛል ማለት በቃ ስላየኋችሁ በጣም ደስ ብሎኛል። በቃ ደስ ብሎኛል። የሆነት ለመናገር ስላችሁ በህይወታችሁ ላይ ያው መጣላት ያለ ነው። ምን ማለት ያለ ነው፣ አለመግባባት ያለ ነው። ግን ያን ነገር አርፋችሁ ደስ ይላል። በቃ ነገራችሁን ፈታችሁ ስለመጣችሁ ደስ ብሎናል። ያው እንደዛም ሆነ ደግሞ ሊያሰሙ በሰው ቪዲዮ ነው የመጡት። በሚኒ ቤት ታቃላችሁ፣ ባለፈው ሀይሚን ፕራንክ ያረጋት ልጅ እብዱ ማለት ነው። እና ያው ሀይሚ ደግሞ ታቃላችሁ፣ ብድሩን የማይመለስ ልጅ አይወለድ አይወለድ ብላለች ማለት ለምን እንደሆነ ታቃላችሁ፣ ብድሩን የማይመልስ ልጅ ልጅ አይወለድ ሲባል ሀይሚ ባይዘቡ ፕራንክ ተደርጋ ፕራንክ ሳትመልስ እኔ አይቻላቅም ና ያው እሷም ፕራንክ አስባለን ነበር። ለቢኒ ማለት ነው የመጣችለት ማለት ነው። እንዴት እንደሆነ ታውቃላችሁ? ባለፈው ቦርሳኑ ሁሉ አስበጥሷት ማለት ነው። ዱባይ ልትሄድ አንድ ቀን ሲቀራት ማለት ነው እና ምን አለችው? በቃ አንተ ከዛ በኋላ ፕራንክ ካደረግከኝ በኋላ የአንተን ፊት ካየ በኋላ እንቅልፍም አልተኛም የወሰደኝም አይደለም በቃ ቃዣለሁ ቀንደን አሁንና ማታ ማታ በጣም ነው የምቃዠው። በጣም ነው በቃ እንትን የምለው ምናምን ብላ ያው ከብሩክ ጋራ ምናምን ሆነው ነበረና ብሩክ አጋጋይ ነው ከስር ማለት ነው እና በቃ ልዩ ደግሞ ማለት ነው ይህን በቃ የእውነት መስሎት በቃ ስቅቅ ብሎ ስቅቅ ብሎ ማለት በቃ። ለምን እንደሆነ ታውቃላችሁ ስቅቅ ያለበት ምክንያት በቃ ባለፈው ራሱ በጣም ይቅርታ ብሏታል። የእውነት ለመናገር እኔ አይደለም እሱ አድርግ ስላለኝ ነው ምናምን በቃ በሺህም ነው እንትን ያለው ማለት ነው እና እንደዛ ሆኖ እንትን ብየዋለሁ ማለት ነው እና ኤኒዌይስ ሀይሚሻ በቃ ግን

እንቅ አድርግ ተካት ማለት ነው። በዚህ ብትል መላወሻ ይላል። በዚህ ብትል መላወሻ እሷ ራሱ እንደዚህ ያቀፍከኝ ግን ወዴት እንዳልበርብህ ነው ምናምን አለች ማለት ነው። እና ከዚህ በላይ ቁመት አያስፈልግሽም አይሚሻዬ፣ ቁመትሽ በጣም ቆንጆ ነው። ለምን ወንድ ልጅ በለጥ ሲል ነው ከሴት ጥሩ ማለት ነው። እና ይበቃሻል። በቄሽ ነው ያለሽ ቁመና ማለት ነው። እና እኛ ቁመናሽን በጣም እንወደዋለን ምናምን እና በጣም ትናንት ደስ የሚል ኮሜንት ነበረ። እንኳን መጣችሁልን ጨረቀዎቹ ምናም በቃ እንደታም አንድ ላይ የእናንተን የአንድ ላይ የእናንተን አንድ ላይ መሆን የሚፈልጉ ሰዎች በጣም ደሳስ የሚል ኮሜንት ይጽፍላችሁ ነበረና ለምን በቃ ደስ በጣም ስለምንወዳችሁ ስለምናከብራችሁ። ሲቀጥል ደግሞ ቢንዬንም ሰብስክራይብ እናደርጋለን በእናንተ ስም ሀይሚና በጨረቆቹ ሲም አሳፍረናችሁ አናቅም፣ እናኮራችኋለን። ያው ባዩ ላይ ያለላችሁ የሚኒ ዩቲዩብ ቻናል እየገባችሁ ሰብስክራይብ ዋርኩት የሀይሚና የብሩክ አድናቂዎች። በጣም ጥሩ ልጅ ነው፣ ማደግ የሚፈልግ ልጅ ነው። ለዛ ግዴታ ብሩክ ያለን ነገር መተግበር አለብን ማለት ነውና፣ ያው እና ደግሞ ሀይሚና ብሩኬም ስለተታረቁ የፍቅር እያረጋችሁ ሄዳችሁ ቢኒሻ ስብስክራይብ ስብስክራይብ ታደረጉታላችሁ ማለት ነው። በዛውም እኔም ስብስክራይብ ታደረጋላችሁ ማለት ነው። ስብስክራይብ፣ ላይክ ታደረጋላችሁ ማለት ነው። እና እንደዛ ነው እላችኋለሁ። ቻው፣ ባይ ባይ።